የምርምር ስራዎች ችግር ፈቺ በሆነ መንገድ ለህብረተሰቡ ተደራሽ መሆን እንዳለባቸው ምሁራን አሳሰቡ። በጥናትና ምርምር ስራዎች ላይ የባህር ዳር ዩኒቨርሲቲ ግብርናና አካባቢ ሳይንስ ኮሌጅ በሀገር አቀፍ ደረጃ አስረኛውን በአለም አቀፍ ደረጃ ደግሞ የመጀመሪያውን ኮንፈረንስ በባህርዳር እያካሄደ ነው። ጌታቸው ገደፋው ተመልክቶታል። በባህርዳር ዩኒቨርሲቲ የግብርናና አካባቢ ሳይንስ ኮሌጅ የምግብ ዋስትናን ለማረጋጋት በሚያስችሉ ጉዳዮች ላይ ያተኮረ በሀገር ደረጃ ለአስረኛ ጊዜ በአለም አቀፍ ደረጃ ደግሞ የመጀመሪያውን ኮንፈረንስ በማካሄድ ላይ ይገኛል። በኮንፈረንሱ የተለያዩ ጥናትና ምርምር ስራዎች ቀርበው ውይይት እየተደረገባቸው ይገኛል። ኮንፈረንሱ የምርምር ስራዎች የማህበረሰቡን ህይወት ሊቀይሩ በሚችሉበት መንገድ በፓኬጅ ደረጃ ተቀርጸው ተግባር ላይ እንዲሉ ለማስቻል ያለመ መሆኑን በባህርዳር ዩኒቨርሲቲ ግብርናና አካባቢ ሳይንስ ኮሌጅ መምህርና ተመራማሪ ዶክተር ሽመልስ አይናለም ገልጸዋል። ይሄ ኮንፈረንስ አለም አቀፍ ነው። ምርምሮች ከችግር ነው የሚነሱት። ችግር መፈችም መሆን መቻል ይጠበቅባቸዋል። ስለ እነዚህ እነዚህ ፕሮጀክቶች ወይም ደግሞ የቀረቡት የምርምር ውጤቶች ለኅብረተሰቡ በሚጠቅም ደረጃ ሆኖ ሊተላለፍ በሚችልበት መንገድ መቅረብ መቻል አለበት። ስለዚህ አሁን የምርምር ግምገማ ነው የሚደረገው። ለዚህ ኮንፈረንስ ይመጥናሉ የሚባሉት ወረቀቶች ብቻ ነው የሚቀርቡት ከተለያየ ዩኒቨርሲቲዎች ማለት ነው። ስለዚህ አጠቃላይ የምርምር ልውውጥ ልውውጥን ያሳልጣል። ሁለተኛ ድጋሚ እንዳይሰሩ ያደርጋል። ኮንፈረንሶች ትልቁ አንዱ ሁለተኛው ዓላማ ተመሳሳይ ስራዎች በተለያዩ አካባቢዎች እንዳይሰሩ የሪሶርስ ብክነትን ማለትም የገንዘብም፣ የሰውም የሰው ጉልበትንም ብክነት ይቀንሳል። ኮንፈረንሱ ላይ የተገኙት የአማራ ክልል ግብርና ቢሮ ኃላፊ ዶክተር ኃይለ ማርያም ከፍ ያለው በአሁኑ ሰዓት በግብርናው ዘርፍ እየተገበሩ ያሉ ፖሊሲዎችና ስትራቴጂዎች የምግብ ዋስትናችን ለማረጋገጥ በሚያስችል መንገድ እየተገበሩ መሆኑን አንስተዋል። ከዩኒቨርሲቲዎች ምሁራንና ተመራማሪዎች ጋር በትብብር መስራት ደግሞ ዘርፉን የበለጠ ውጤታማ ያደርገዋል ብለዋል። ግብርና ቢሮ ከተመራማሪዎች ጋር መስራቱን እንደሚቀጥል አረጋግጠዋል። አሁን እየተከተለው ያለው በሚቀጥሉት አምስትና አስር ዓመታት የሚተገበሩ ፖሊሲዎች እና ስትራቴጂዎች ያልነውን ምግብ ዋስትናችንን ማረጋገጥ በሚያስችለን መንገድ እየሄድ ነው። ያ ጅምር ነው። ያ ተስፋ ነው። ነገር ግን ይሄ በመንግስት ብቻ የሚሰራ አይደለም። ከምሁራን፣ ከሊቃ ከዩኒቨርሲቲዎች፣ ከምርምር ተቋማት፣ ከተመራማሪዎች ጋር በቅንጅት በትብብር የሚሰራ ነው። ሀገራችን ኢትዮጵያ እንደሚታወቀው ለበርካታ ጊዜያት ለምሁራን ቦታ ያልሰጠች ሀገር ነበረች። የምሁራንን ምክረ ሀሳብ፣ ግኝቶች፣ አዳዲስ ውጤቶችን ወስዶ በመጠቀም በኩል ክፍተቶች አሉ። እኔ የማረጋግጥላቸው እኔ የምመራው ተቋም በእጅጉ ሆኖ ከተመራማሪዎች የሚገኙ ውጤቶችን ምክረ ሀሳቦችን፣ ግኝቶችን በሰብል ልማት ፓኬጅ፣ በተፈጥሮሀብት ፓኬጅ፣ በእንስሳት ፓኬጅ ተቀርጸው በኤክስቴንሽን ኮሚኒኬሽናችን አማካኝነት ለኅብረተሰቡ እንዲደርሱ አድርገን በመስራት በኩል በእጅጉ የምሁራን ጥገኛ የሆነ ተቋም ነው፣ ግብርና ተቋም። መረጋገጥላችሁ እዚህ ቤት ያላችሁ ትናንት በዚህ በኩል አስተዋጽኦ ያደረጋችሁትም ነገም አዳዲስ ሀሳቦችን ምክር ሀሳቦችን ግኝቶችን በማምጣት ህብረተሰቡን ለማገዝና ለመለወጥ የምታትሩ ምሁራ እውነት ለመናገር ምስጋና ያስፈልጋቸው። ስለ ራሳቸው በምግብ እህል ራስን ለመቻል ከተፈለገ የአፈር ለምነትን መጠበቅና መንከባከብ ቅድሚያ የሚሰጠው ተግባር መሆኑን ያነሱት ደግሞ በባሕር ዳር ዩኒቨርሲቲ ግብርናና አካባቢ ሳይንስ ኮሌጅ የተፈጥሮ ሀብት ትምህርት ክፍል ተመራማሪ ፕሮፌሰር ነው አድጎ ናቸው የአፈር ጥበቃና እንክብካቤ ስራችን የበለጠ ማጠናከር ይገባልን ብለዋል። ያው ብዙ ጊዜ በእኛ በገጠርም አፈር ስንኖር ምግባችን፣ ስንሞት ደግሞ ልብሳችን ነዋለ የሚባለው እና የሰው ልጅ በኑሮው ቁርኝቱ ከአፈር ጋራ በጣም ከፍተኛ ነው። በዓለማችን ላይ 99.99% ምግብ የሚመረተው አፈር ላይ ነው። ያቺ 0.1 0.01% ከውሃ ከምናምን አሳን መቸም ካፈር እናገኘው የመሳሰሉ ምግቦች ናቸው። ስለዚህ የምግባችን ምንጭ ስለሆነ አፈር እጅግ በጣም ጠቃሚ እና ልንንከባከበው የሚገባ የተፈጥሮ ሀብታችን ነው። ለሁለት ቀናት በሚቆየው ኮንፈረንስ የተለያዩ የውጭና የሀገር ውስጥ ምሁራን ተሳታፊዎች ሲሆኑ የተለያዩ የምርምር ስራዎች ቀርበው ውይይት እንደሚደረግባቸውም ይጠበቃል።